የእስራኤልና የኢራን ጦርነት ትላንትናና ለሊቱን እንደቀጠለ ነው። የእስራኤል ጦር የኢራንን ዋና ከተማ ቴህራንን በቦምብ ከደበደበች ከሰዓታት በኋላ ኢራንን በእስራኤል ላይ አዲስ ጥቃት መዘንዘሯ በቴል አቪቭ ቢያንስ ሶስት ሰዎች ተገለዋል። እንዲሁም ደግሞ የወደብ ከተማ ሃይፋም ክፉኛ ተመታለች። የኢራን የሟቾች ቁጥር 224 ደርሷል። ከነዚህ መካከል ሰባ ሴቶችና ህጻናትም ይገኙበታል። የኢራን እስላማዊ አብዮታዊ ጥበቃ ጓድ አይአርጂሲ የስለላ ኃላፊና ሌሎች ሁለት ጄኔራሎች እሁድ ዕለት እስራኤል ባደረሰችው ጥቃት ተገለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቼ እስራኤል በኢራን ላይ የምታደርገውን ጥቃት ስታቆም ኢራንም ወደ እስራኤል የምትልካቸውን የባላስቲ ሚሳይሎችን እንዲሁም ደግሞ የአጸፋዊ ምላሾችን እናቆማለን ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤል እና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ አለኝ ሲሉ ተናግረዋል። ዋሽንግተን ግን ለእስራኤል የምታደርገውን ድጋፍ ትቀጥላለች ብለው ዶናልድ ትራምፕ ተናግረዋል ማለት ነው። አዳዲስ መረጃዎች ካሉኝ ወደ እናንተ የምናደርስ ይሆናል። ፎሎ ማድረጋችሁ እንዳትረሱ፣ ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጦ ላይቫችን ላይ ብቅ